የህዝቡን ማህበራዊ ኢኮኖሚያዊና ፖለቲካዊ ተጠቃሚነትን ለማረጋገጥ ምክር ቤቶች ሚናቸውን መወጣት ይገባል። የክትትልና ቁጥጥር ስራን በማጠናከር ከህዝቡ የሚነሱ የመልካም አስተዳደር ጥያቄዎችን በየደረጃው እየተመለሱ ያለበትን ሂደትን ይቆጣጠራል። የማዕከላዊ ኢትዮጵያ ክልል ምክር ቤት በሁሉም መዋቅር ከሚገኙ የምክር ቤት አባላት ጋር የጋራ የምክክር ፎረምም አካሂዷል። አፈጉባኤ ፋጤ ሰርሞሎ በዚህ ወቅት ተገኝተው እንዳሉት ምክር ቤቱ ያደረገው የጋራ የምክክር ፎረም ውጤት የታየበትን ና በተለዩ ተግዳሮቶች ላይ የእርምት እርምጃ ለመውሰድ አመላካች መሆኑንም ገልጸዋል። ባየናቸው የመስክ ምልከታዎች ዞሮ ዞሮ የምክር ቤት የመጨረሻ ግቡ የህዝብ ተጠቃሚነትን ማረጋገጥ እስከሆነ ጊዜ ድረስ ስለዚህ ከህዝብ ተጠቃሚነት አኳያ ያሉ ጉዳዮች ምን ይመስላሉ የሚሉ ጉዳዮችን ነው እያየን እየተወያየን የነበረውና በዚህ ሂደት ጥሩ ጥሩ ነገሮች እየተነሱ ያሉበት ሁኔታ ነው ያለው። አንዱ ትልቁ ችግር ሆኖ ያለው በተለይ ከዚህ ከእዳ አመላለስ ጋር ከኦዲት ግኝት ጋር ተያይዞ በክልል ደረጃ በምክር ቤት አፈ ጉባኤ ሰብሳቢነት እስከታች ባለው ምክር ቤት በተዋረድ አፈ ጉባኤ ሰብሳቢዎች የሆኑበት የክልሉ ኦዲት ግኝት አስመላሽ ግብረ ኃይል አቢይ ኮሚቴ ቴክኒክ ኮሚቴ እንቅስቃሴ እያደረግን ያለ ነው። እሱን አፈጻጸም እያየን ያለንበት ሁኔታ ነው ያለው። ይሄ ኮሚቴ ከተደራጀ በኋላ ብዙ ውጤቶችን ያገኘንበት፣ እዳዎችን ማስመለስ የቻልንበት፣ ንብረቶችን ማስመለስ የቻልንበት፣ መሬት ወደ መሬት ባንክ እንዲመለስ ያደረግንበት ሁኔታ አለ። በተለይም ህዝቡ የልማትና የመልካም አስተዳደር ባለቤት እንዲሆን ድንገተኛ የክትትልና የቁጥጥር ስራዎችን በማድረግ በየደረጃው ካሉ የምክር ቤት አባላት ጋር በጋራ ይሰራልም ነው ያሉት ምክር ቤቶች ምን ይሰራሉ? ዋነኛ ተግባራቸው ምንድን ነው? ምን ላይ ነው ትኩረት የሚያደርጉት ከሚሉ ከተለዩ ተግባራቶች ዋናው የክትትልና የቁጥጥር ስራ ነው። አስፈጻሚ ነው በመከታተል ረገድ ማለት ነው። ስለዚህ ቀጣይም በመደበኛነት የሚቀጥል ነው። ግን ድንገተኛ የሚጀመርንበት ሁኔታ ነው ያለው። ከመደበኛው የበለጠ ድንገተኛ ውጤት እያመጣልን ያለው ስራው በቃ ሪል ስራውን ታች ወርድ የምናገኝበት ድንገተኛ መስካችን ነው ብለን ያገኘንበት ሁኔታ ነው ያለው። ቤቱም እሱን ነው እያረጋገጠ ያለው። ስለዚህ ይሄ ዋና ተግባር ነው። የክትትልና ቁጥጥር ስራችን ይቀጥላል። ወደፊትም አለ በአመት ሁለት ጊዜ የክትትልና ቁጥጥር ስራችን በመስክ ታች ድረስ ወርደን የምናይበት ይሄን ካየን በኋላ ደግሞ መሬት ላይ ያሉ እውነታዎችና ሴክተሮች በጽሁፍ የሚሰጡ ሪፖርት ምን ያህል ተዛማችነት አላቸው፣ ምን ያህል እውነትነት አላቸው ብለን እንደገና የየቢሮ ማኔጅመንት ደግሞ ጠርተን ጊዜ ወስደን የምንገመግምበት፣ ለየብቻ የምንገመግምበት ሁኔታ ነው ያለውና ይሄን ግምገማችንን ከጨረስን ካበሰልን በኋላ ግብረ መልስ ከሰጠን በኋላ ነው ወደ ጉባኤው ምንገባውና በዚህ መንገድ እየሄድን ያለ ነው። በዚህ መንገድ ለመሄድ እቅዶች ወጥተው እየተንቀሳቀስን ያለንበት ሁኔታ ነው ያለው። የኢትዮጵያ ክልል ብሔረሰቦች ምክር ቤት ዋና አፈ ጉባኤ አቡቱ አኒቶ በበኩላቸው የብሔረሰቦች ምክር ቤትና የክልሉ ህዝብ ተወካዮች ምክር ቤት በሚያደርጉት የጋራ ፎረም የህዝቡን ተጠቃሚነት በሚያረጋግጡ ጉዳዮች ላይ ይወያያልም ብለዋል። በየ ደረጃ ያለው ምክር ቤቶች በአመት አንድ ጊዜ የጋራ የምክክር ፎረም አለ። የብሔረሰቦች ምክር ቤትም በጋራ ሆኖ ማለት ነው ከክልሉ ህዝብ ተወካዮች ምክር ቤት ጋር ሆኖ የጋራ ፎረም አለ። ይህ ፎረም በዋናነትም ተግባሩ የልምድ ልውውጥ ነው። በየደረጃው ምክር ቤቶች የህዝብ ውክልናቸውን በአግባቡ እየተወጡ ስለመሆናቸው ህዝብን ተጠቃሚ ሊያደርጉ የሚችሉ ተግባራትም በአግባቡ አቅደው እያከናወኑ መሆኑ የተጠናከረ የተቋማት ላይ ክትትል እና የቁጥጥር ስርዓቱን አጠናክሮ ስለመስራታቸው የሚያሳይ ማለት በተለያዩ አካላት የሚያቀርቡት በመስክ ደረጃም እንደዚህ የሚያዩት መድረክ ነው። በየደረጃው የሚነሱ ጥያቄዎችን በተገቢው ለመመለስ ህግና ደንቡን በተከተለ መልኩ ብሔረሰቦች ምክር ቤትም የበኩሉን እንደሚወጣም አስታውቋል። ከህግ ጋር የተያዘ ጉዳዮች አሉ። የህግ ጉዳዮች ግልጸኝነት ጋር የተያዙ አሰራሮች ጋር የተያዙ እንደ ተግዳሮት የሚነሱ ነገሮች አሉ። ይሄ በክልሉ ምክር ቤት በአጠቃላይ ህግ አውጪውም አስፈጻሚም ጭምር በጋራ በአንድ ላይ ሆኖ የህግ አጠቃላይ ምክር ቤቶቹም የሚመሩባቸው ግልጽ የሚታወቁ ዋናው ህገ መንግስት ነው። ከህገ መንግስቱ ደግሞ የወጡ አዋጆች አሉ። ያ መሰረት ማድረግ የሚወጡ በየደረጃ የወጡ ደንቦች አሉ። እነዚያም በመለከት ማነቆ የሆኑባቸው

እያነሱ ናቸው። እነዚህ መመለከት ከክልሉ ህዝብ ተወካዮች ምክር ቤት ጋር በመሆን ምን መሻሸል እንዳለበት ህግ ማውጣት አንጻር ብሔረሰቦች ምክር ቤት ሀሳብ የማመንጫት መስጣት በህግ መንግስቱ የተሰጠው ስልጣን የተሰጥ በመሆኑ እነዚህን ሀሳቦች በማቅረብ ለህዝብ ተወካዮች ምክር ቤት ቀርቦ እነዚህ መሻሸል የሚገባቸው ህጎች ካሉ እንዲሻሻሉ ከማድረግ አንጻር ብዙ ግንዛቤ ያገኝንበት መድረክ ነው ማለት ይቻላል። የሁለት ቀናት በሆሳና ከተማ ሲካሄድ የነበረው የማዕከላዊ ኢትዮጵያ ክልል ምክር ቤት የጋራ የምክክር ፎረም ተጠናቋል። ለደቡብ ቲቪ ምህረተአብ እስራኤል ከሆሳናም